የናቅናቸው ወላጆች። በወጣትነት ጊዜ ወላጆችን መናቅ ቀላል ነው። ወላጆቻችሁ ምን ያውቃሉ? እነሱ የድሮ ዘመን ሰዎች፣ የማይገቡና ጠባብ አስተሳሰብ ያላቸው ናቸው። ነገር ግን ወላጆቻችሁ ብትስማሙባቸውም ባትስማሙባቸውም፣ የአኗኗር ዘይቤያቸው ምንም ይሁን ምን፣ አሁንም ወላጆቻችሁ ናቸው። ወላጆቻችሁ ሳይሞቱ ወይም ከእናንተ ተለይተው ሳያረጁ አትተዋቸው። ታረቁና ተስማሙ። ስታረጁ ወላጆቻችሁ ለምን ወደ እናንተ መቅረብ እንደፈለጉ ትገነዘባላችሁ። ዕድሜያችሁ በጨመረ ቁጥር ዋጋቸውን የበለጠ ትረዳላችሁ። በከንቱ ያጠፋነው ሀብት። በምርታማ የሥራ ዘመናችሁ ጥሩ ገንዘብ እያገኛችሁ ነው፣ ጥሩ ገንዘብ ታገኛላችሁ። ያንን ገንዘብ በክለቦች በግዴለሽነት አኗኗርና አባካኝ ግዢዎች አታጥፉት። በዚያ ገንዘብ ኢንቨስት አድርጉ። የገቢ ምንጫችሁን አስፉ። ያ ገንዘብ ለእናንተ እንዲሠራ አድርጉና በእርጅና ዘመናችሁ እንዲንከባከቧችሁ በአስተማማኝ ቦታ አስቀምጡት። ያመለጠው ይህም ያስከፋነው ጥሩ ፍቅር በሕይወታችሁ ውስጥ በጥሩ ሁኔታ የሚወዳችሁ ታላቅ ሰው አለ። ያንን ሰው አትግፉት፣ አለበለዚያ ሰው ከሕይወታችሁ ይወጣል። እናም እንደዚህ አይነት አስደናቂና በሙሉ ሕይወታችሁ የሚስማማችሁን ሰው መቼም አታገኙም። ከዚያ ሰው ጋር አሁንም ብሆን ኖሮስ በሚሉ ሐሳቦች እያረጁ መሄድ ያሰቃያችኋል። ያበላሸነው ሰውነት በሙሉ ሕይወታችሁ የምትኖሩበት አንድ ሰውነት ብቻ ነው ያላችሁ የምታጨሱት ሲጋራ፣ አብዝታችሁ የምትጠጡት አልኮል፣ የምትወስዱት አደንዛዥ ዕፅ፣ የምትመገቡት ጤናማ ያልሆነ ምግብ፣ ይህ ሁሉ ቀስ በቀስ ያጠፋችኋል። በአምሳ ዓመታችሁ የአኗኗር ዘይቤ በሽታዎች ሲይዟችሁ በወጣትነታችሁ ሰውነታችሁን ብትንከባከቡት ኖሮ፣ የበለጠ የአካል ብቃት እንቅስቃሴ ብትሰሩ ኖሮ ትመኛላችሁ። ነገር ግን ያኔ ጉዳቱ ደርሷል። የከበር ናቸው፣ ያልተጠቀምንባቸው ተሰጥኦዎችና ሕልሞች በወጣትነታችሁ ተሰጥቷላችሁ። ልታደርጓቸው የምትወዷቸውና የተካናችሁባቸው ነገሮች አሉ። እነዚያን ተሰጥኦች አዳብሯቸው፣ ተጠቀሙባቸው። እንቅፋቶች ቢያጋጥሟችሁም ተስፋ አትቁረጡ። በሕልሞቻችሁ ተስፋ አትቁረጡ። ተስፋ ከቆረጣችሁ፣ ስታረጁ ከሚወዱት ነገር ጋር ጸንተው የቆዩና ስኬታማ የሆኑ እኩዮቻችሁን አይታችሁ ይህ እኔ ሊሆን እችል ነበር ብላችሁ ታስባላችሁ። የምትወዱትን ሙያ ተከታተሉ። የምትወዱትን የትምህርት መስክ አጥኑ። የማያስደስታችሁን መስክ ውስጥ የህይወታችሁን ዓመታት አታባክኑ። እንዲያጎደፍ ነው ስም። ስታረጁ ውርስ ሌጋሲ በጣም አስፈላጊ ነው። የስማችሁ ዋጋ ወሳኝ ነው። ዝናችሁ ምንድን ነው? ምን ትታችሁ ነው የምታልፉት? ብላችሁ ራሳችሁን ትጠይቃላችሁ። ውርሳችሁ ከወጣትነታችሁ ጀምሮ የሰራችኋቸው ድርጊቶች ድምር ውጤት ነው። የህይወት ታሪካችንን የምንጽፈው በየዕለቱ በምንኖረው ህይወት ነው። የሄዳችሁበትን መንገድ መለስ ብላችሁ ስትመለከቱና በራሳችሁ ስም ላይ የወረወራችሁትን ጭቃ የሳባችሁትን ውርደትና ለዓለም የጨመራችሁትን ትንሽ ዋጋ ስታዩ ትጸጸታላችሁ። ያመለጠው የሚያስከፋን ነው። ጥሩ ፍቅር፣ በሕይወታችሁ ውስጥ በጥሩ ሁኔታ የሚወዳችሁ ታላቅ ሰው አለ። ያንን ሰው አትግፉት፣ አለበለዚያ ያ ሰው ከሕይወታችሁ ይወጣል። እናም እንደዚህ አይነት አስደናቂና በሙሉ ሕይወታችሁ የሚስማማችሁን ሰው መቼም አታገኙም። ከዚያ ሰው ጋር አሁንም ብሆን ኖሮስ በሚሉ ሐሳቦች እያረጁ መሄድ ያሰቃያችኋል። ያስወረድነው ጽንስ። በወጣትነት ጊዜ እርግዝና ተከስቶ ፍርሃት ሲኖር ስለዚያች ቅጽበት ብቻ በማሰብ የጽንስ ማቋረጥ አማራጭ በፍጥነት ሊወሰድ ይችላል። ነገር ግን ዕድሜ ገፍቶ በእጅጉ ሲያረጁ ወደ ኋላ መለስ ብሎ ያንን ሕፃን ቢይዙት ኖሮ ይመኛሉ። ሀብታምና ስኬታማ ሲሆኑ የአይተውት ልጅ አብሯቸው ሆኖ የልፋታቸውን ፍሬ ቢደሰት ይመኛሉ። ነጠላ ወላጅ መሆኑ በሕይወት ስኬታማ መሆንን ወይም ወደፊት አጋር ማግኘትን አያግድም። ያልተጠቀምንባቸው አጋጣሚዎች። በወጣትነታችሁ ብዙ በሮች ይከፈታሉ፣ ብዙ ዕድሎች ታገኛላችሁ። ብዙ ወጣቶች በፍርሃት በስንፍና ወይም በትቢት ምክንያት እነዚህን አጋጣሚዎች አልፏቸዋል። ነገር ግን ወጣትነትና ጉልበት እያለ አዲስ ሥራ ለመጀመርና ለራሳችሁ ስም ለመገንባት ምርጡ ጊዜ ነው። አንዳንዶች ዕድሎቹ ለእነርሱ በጣም ትልቅ እንደሆኑ ያስባሉ። እነዚህን አጋጣሚዎች ተጠቀሙባቸው፣ አለበለዚያ አንድ ቀን ስታረጁ ወደ ኋላ ተመልሳችሁ እነዚያ ያመለጡ ዕድሎች ለሚያስትመኛላችሁ ትረዳላችሁ። የካድነው ልጅ። አንድ ሰው ሴትን አስረግዞ ልጅ እንደ ጸነሰች ስትነግረው ኃላፊነትን ሳይወስድ ሲቀር፣ ነገር ግን ከዓመታት በኋላ በአምሳዎቹ ዕድሜ ላይ ስትሆኑ ኃላፊነት ቢሰማችሁ ኖሮ ትመኛላችሁ። ለዚያ ልጅ ወላጅ ብትሆኑ ኖሮ ትመኛላችሁ። ያ ልጅ ሲያድግና ትልቅ ሰው ሲሆን ታያላችሁ። ነገር ግን ከመጀመሪያው የካዱት ያደገ ልጅ ላይ ምንም አይነት የወላጅነት መብት አይኖራችሁም። በራስ ምርጫ ኃላፊነት የጎደለ ወላጅ በመሆን ትጸጸታላችሁ።